እንደ ቀላል ነገር እንኩ ተብሎ ይሰጣል እንዴ? እንደሞ እኮ ነገ የሚያወርስ ነው። በጣም መጥፎ ምሽት ያሳለፍኩት እዚህ ቤት ላይ ደገ። ወደ ሜታ ቤት ሄድ ይሻለኛል። ቆይ ለይኩን፣ ያን ያህል ቤት ለእነሱ መከራየት ተገቢ ነው? መከራየቴ ነው እንደ ገረመች። ዛሬ ቤቱን በእጁ አስረክቤዋለሁ። በእጁ ምን? እኔማ ራት አዘጋጅ አልኩት። ሰርፕራይዝ ላደርገው ነበረ፣ ግን ሚስት አልተቀየረች። ቆይ ይህን ስታረግ ላይ ማወቅ አልነበረብኝ? ታክማል። ቆይ ግለ ይኩን ያሽባ ምንድን ያስነቃ። አቶ ለይኩንና ወይዘሮ ዝናሽ በድጋሚ ተጣልተዋል ማለት ነው። እንግዲህ ወይዘሮ ዝናሽ ሲነገራትም አልሰማም ብላለች። ማለትም እንግዲህ አቶ ለይኩን ድጋሚ እንዳይናደዱ፣ ከተናደዱ ችግር ነው ማለት፣ ለህመሙ ለግፊቱ ጥሩ አይደለም ተብለው ነበረ። ነገር ግን እሷ ያደረገችው ነገር ቢኖር ምንድን ነው? አሁንም ማበሳጨቱን እቀጥላበታለች ማለት ነው። እርግጥ ነው ንብረታችን ነው ገንዘባችን ነው፣ ስለዚህ እኔ ደግሞ ሚስት እንደመሆን መጠን ማወቅ አለብኝ የሚፈጠረውን የሚሆነውን ነገር ማወቅ አለብኝ ማለቷ ልክናት ግን ቁጭ ብሎ መወያየት ማውራት ሳለ ሰው ቤት ሄዳ በጣም ነው የረበሸችው። ማለት ነው እንግዲህ ኑሐሜንም በጣም አዝናለች። ኑሐሜን ያዘነችው በናሆም ነው ማለት ነው እንግዲህ ናሆም አምራንን ያው እሷ ኑሐሜን ያዘነችው ስለምትወደው ብቻ አይደለም። ያው በርግጥ ትወደዋለች፣ ግን ደግሞ ስለምትወደው ብቻ ሳይሆን እንግዲህ ምን ይደረግ እሷን መርጧን ብላለች። እዚህ ጋር ፍቅሯ እንዳለ ሆኖ እሷ ታፈቅረዋለች ኦፍኮርስ ታፈቅረዋለች ግን ይሄ እንዳለ ሆኖ በጣም የሚያንጣጣት ነገር ግን ኑሐሚንን ለምንድን ነው አምራን ለምን ናሆምን እንደቀረበችው ጠንቀቃ ስለምታውቅ ነው ስለዚህ በጣም ነው የምትናደደው ለምንድ ነው ይሄ ልጅ የማይነቃው ከእንቅልፉ ነው ኤሚንም ተበልታለች ማለት ነው እንግዲህ ኤሚን ቤተሰቦችሽን ፍቅረኛ ነው ብለሽ ንገሪያቸው እስከ ማለት ደርሷል ማለት ነው እንግዲህ፣ ኤርሚ ሌላው እንግዲህ አምራን በጣም በሚገርመው ሁኔታ እነ ኑሐሜን ቤት መሄዷን ስታውቅ በጣም ነው የደነገጠችው፣ በጣም ነው የተናደደችውም። ግን ደግሞ አምራን አሁን ላይ እሷ የፈለገችውን ነገር በጣም የዛው ቤት የሆነ ሰው እየነቃባት ሰው አለ ማለትም ለገንዘብ ለንብረት ብቻ እዛ ቤት መግባት እንደፈለገች ይህን ማወቅ ደግሞ በጣም ቀላል ነገር ነው። እንግዲህ አምራን እዛ ቤት የምትገባው ለገንዘብ እና ለገንዘብ እንደሆነ ሌላው ሁላ ሰው ሲያውቅ ና አሁን ለምን ተኛ ለምን አንቀላፋ ስንል፣ አሁን ላይ ግን በተወሰነ መልኩ የነቃበት ሲስተም አለ። እንዴት ነው የነቃው? ምን ላይ ነው የሚለውንም እና እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ኑሐሚን ድራማ ክፍል አርባ ሁለትን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ወዶች ላይክ መማድረግ ጀምሮ ማለት ነው። እንግዲህ በዚህ ክፍል የምንመለከተው ናሁም አምራንን ነቅቶባታል፣ ለገንዘብ ብላ እንደቀረበችው እንዴት ነው የነቃው አሁን ላይ በተለይ እና እንግዲህ የነቃበትንም መልኩ ነግራችኋለሁ ማለት ነው። ሌላው እንግዲህ ኤርሚ ያሰበው ተሳክቶለታል፣ እቅዱ ተሳክቶለታል ማለት ነው። እሱም እንግዲህ ኤሚንን ኤሚን እሱን እንድታፈቅረው ወደ እሱ ወጥመድ እንድትገባ ፈልጎ ነበረ። ከመግባቷም ማልባ ቤት ውስጥ እራሱ የሚደረጉትን ነገሮች አንድ በአንድ ለኤርሚ እየነገረችው ነው። ለዛም ነው ኤርሚ እንግዲህ ጠብቆ ማለት ነው። አምራንን በጣም ደስ ይላል እንግዲህ ከጣወንትሽ ጋር ልትገናኝ ነው ማለት ነው። ምክንያቱም እሷ ቤት ነው እራት ብሎ ነግሯታል ማለት እንዴት ኑሐሚን ቤት ነው ራት ብላለች። በነገራችን ላይ እነ ኑሐሚን ቤት ራት ነበረ። የአራት ቦታ ላይ እንግዲህ ብዙ ነገሮች ተጋልጠዋል። ከምንም በላይ በጣም ደስ የሚለው የቤቱን ማለትም ቤቱን በስሙ እንደተገዛለት አቶ ተሰማ አውቋል ማለት ነው። ነገር ግን አቶ ለይኩን ሰርፕራይዝ ሊያደርግ ነበረ። ግን ወይዘሮ ዝናሽ እና ኤሚን በጣም ነው የተቃጠሉት። ምክንያቱም ይህንን ኑሐሚን ቤት ያምራል። እንዴት ይህን የመሰለ ቤት ይከራያል? ነው ክርክሩ የወይዘሮ ዝናሽ። የኤሚን ደግሞ እንዴት እንዲህ አይነት ቤት ገዝቶ ይሰጣል? ነው ምክንያቱም ገዝቶ እንደሰጠ ስለሰማች በጣም ይገርማል። ምን አይነትስ፣ ምን ምን ውለታ ቢሆን ይሄንን ቤት ገዝቶ የሚሰጥ አይነት ውለታ ምን አይነት ነው? ስለዚህ ይሄ ሸባ ምንድን ነው እያደረገ? በማለቷ ነው እንግዲህ ጉሮሮዋ እንዲያንቃት የነበረው አቶ ላይኩን እንግዲህ አቶ ተሰማ ምን አድርጎ ነው ማለት የሆነማ አድርጓል፣ የሆነ ነገር። እንዴት ነው ታዲያ ይህን የመሰለ ቤት ገዝተህ ልትሰጥ? ጭራሽ ገዝተህ እንዴ! እኔ ለኪራዩ ስንጣጣ፣ ጭራሽ ገዝተህ ልትሰጥ ነው ብላ ቀጥል ብግን እርር ብላለች ማለት ነው ወይዘሮ ዝናሽ። እንግዲህ የአቶ ማንደፍሮ ልጅ ተቃጥላለች። በጣም ነው የተቃጠለችው። ደግሞ መቃጠል ብቻ ሳይሆን በጣም ቅጥልጥል፣ ንድድ፣ ብግ እንብላለች ማለት ነው። እንግዲህ ይሄ ብግ ነዋ ደግሞ ይውጣለሽ ያለ ይመስላል ማለት ነው አቶ ለይኩን። ምንም አታመጭም። እንደውም ይሄ ብቻ አይደለም፣ ጭራሹንም ቀጣይ ሳምንት ወደ ውጭ ሀገር ሄዶ ይመረመራል፣ ይታከማል፣ ሕክምናውንም ያደርጋል። እኔ ምለው ወይዘሮ ዝናሽ ግን ምን አይነት ሴት ናት በእውነት? እንዴ ቃሏን ትበላለች፣ በላለች እንዴ። አሁን ይህንን ነገር ይሄንን ሁሉ አምባጓሮ ለምን ቤት ተገዛላቸው ለምን ህክምና ሄዶ ይታከማል የሚለውን ኑሐሚን ብትሰማ ምን ሊፈጠር እንደሚችል ወይዘሮ ዝናሽ ጠንቅቃ ታውቃለች። እዚህ ጋ እንግዲህ ኑሐሚንና ወይዘሮ ዝናሽ ተነጋግረዋል። ምን ብላታለች? ኑሐሚን አስጠንቅቃታለች። አሁን ላይ ስለ ቤቱ ስለ አባቴ ህክምና አንዲት ነገር ብትይ ጉድሽን ነው የምናገረልሽ ብላት አርፋ እንድትቀመጥ ነግራታለች ማለት ነው። ነገር ግን አሁን ላይ ያደረገችው ያለችው ነገር ልክ ያልሆነ ነው ወይዘሮ ዝናሽ ማለት ነው። እንግዲህ አምራን ፍንድቅ ድቅ ብላ ማለት ነው። አሁን እራት ልንሄድ ስለሆነ በቃ ለባብሺ እራት እንሄዳለን ሲላት ፍንትክትክ ብላ ፍንድቅ ድቅ ብላ በጣም ተደስታ ነበረ። እንቲ ተገፍትሬ የወጣሁበት ቤት እራት ተጠራሁኝ በክብር ብላ ተደስታ ነበረ። እንግዲህ ስትሄድ ግን እያገኘችው እያጋጠማት ሌላ ጉዳይ ነው። መንገድ ላይም ባሏን ወይም ደግሞ ያው ሊያገባ ስለሆነ ወረዲ ሽማግሌ ሊልክ ነው። ግን ሽማግሌ ሲልክ አክስቷ ጋር ነው የሚልከው። በጣም የሚገርመው አክስቷ ጋር ሲላክ የሚመጣ ጉድ ጉድ እንዳይመስላችሁ፣ በእውነቱ ማለት ነው። አክስቷ በጣም ገርም ሴት ናት። እሱን እንምነግራችሁ ይሆናል ማለት ነው ውዶችዬ። እንግዲህ አምራን በጣም ተደስታ ተፍነቅንቃለች። በጣም የሚገርመው ነገር ግን የዚህን ማለትም የብልግና ቪዲዮ እንግዲህ ያው ቦይፍሬንድና ገርልፍሬንድ ሆነው አብረው እየኖሩ እያለ ማለት ነው እንግዲህ ኤርሚ የሚያስፈራራበት ቪዲዮ ቀርጾ ይዟታል። ይህንን ቪዲዮ ታዲያ ምን ልታደርገው አሰብክ ብላ ስጠይቀውም አይ በቃ አሁን ሽማግሌ ሊልክ አይደለ፣ ሽማግሌ ላክና ካገባሽ ከተጋባችሁ በኋላ እልክለታለሁ ቪዲዮውን። የልጁ እናት ስለምትወኝ እርቃንሽን፣ ወይም በዚህ መልኩ ከሌላ ወንድ ጋር ሆነሽ ምችስ ቪዲዮ እንዲለቀቅበት ካልፈለገ ካለው ገንዘብ ላይ ግማሹን ይሰጠኛል፣ አልሰጥም ካለ ደግሞ እለቅልሻ አለሁ በኢንተርኔት ብሎ እያስፈራራት ይገኛል። በነገራችን ላይ በዚህ ጊዜ ማለት ነው፣ በጣም ብዙ ሰዎች እንደዚህ አይነት ፋውል ይሰራሉ። በፍቅር እያሉ ያልሆነ ነገር ያደርጋሉ። ካሜራ ደብቀው የራቁት ቪዲዮ ይይዛሉ ማለት ነው። ከዛ በኋላ ያንን የተያዘበትን ሰው ለረጅም ጊዜ ገንዘብ በመቀፈል መተዳደሪያቸው የሚያደርጉ ሰዎች የትየለሌ ናቸው። ግን ይሄ ነገር መቆም አለበት። ይህም ደግሞ እንግዲህ በባለፈው እንደምናስታውሰው ቲክቶክ ላይ አንዲቱ ልጅ አራት መቶ ሀምሳ ሺ ብር ካላመጣሽ እያለ የሚያስፈራራት ልጅ ያው በጣም ችግር ደርሶበታል። ማለትም ለሌላ ሁላ ማስተማሪያ የሚሆን ማለት ነው። በቲክቶክና ምን ልላችሁ ፈልጌ ነው፣ እንግዲህ አምራን እንደዚህ ተብላለች። አምራንም ቆይ አሳይሃለሁ ምን እንደማረግ ብላለች። ምን ልታደርግ ትችላለች ስንል ስለ እሱና ስለ ኤሚን ለናሆም ትናገራለች ማለት ነው። ኦረዲ ናሆም እኮ ያ ቃል አግኝቷታል፣ ሁላ ስትላላስ ማለት ነው ኤሚንን አባቷም ሰምተዋል ማለት ነው። ታዲያ አባትየው እንዴ ውሸት ነው በይኝ፣ ውሸት ነው በይኝ ቢልም እውነት ስለሆነ ውሸት ነው ሊሉት አልቻሉም። አቶ ለይኩን በጣም ነው የተናደደው በጣም። ነገር ግን ያው ልጁን እኔ አስይዘዋለሁኝ ሰዎችን ልኬ ያለበት ቦታ አድነው እንዲያመጡት እንዲያመጡ ታደርጋለሁ ብሎ አቶ ለይኩን እየፎከረበት ይገኛል ማለት ነው በኤርሚ ላይ። ኤርሚን እንግዲህ ይታፈናል፣ ኤርሚ ይታፈናል። ኤርሚን የሚያፍኑት የአቶ ለይኩን ሰዎች ናቸው። ምክንያቱ ሁለት ነገር ነው። አንደኛ ከኑሐሚን ከኑሀሜን ህይወት አድርቅ ስላለ ነው አንደኛ። ሁለተኛ ደግሞ አሁን ላይ በተለይ ኤሚንን እያበላሸ ስለሆነ ነው። እንግዲህ ኤሚንን የማይሆን ቦታ ይዟት ሄዷል ማለት ነው። በባለፈው እንደተመለከትነው ያልሆነ ጭፈራ ቤት ወስዷታል። ጭፈራ ቤት የሆነ ያልሆነ የሚባል ኑሮት አይደለም፣ ግን ደግሞ እሱ የታወቀ ነው፣ ሴቶችን በርጅናቸውን የሚሸጥበት ቤት። ያው እንደምናውቀው ከዚህ በፊትም ልጅ አለው ኤርሚ። ልጁም ደግሞ እንግዲህ የልጅ እናቱ ደግሞ ጭፈራ ቤት ነው የምትሰራው፣ እንደምናቀው መጀመሪያ ክፍል አካባቢ እንደተመለከት ነው እና ባክግራውንዱ እንደዚህ ነው። ይሄ ብቻ አይደለም፣ ያቺ የልጅ እናቱ ታዲያ ሴቶችን ታመጣለች፣ ከዘበርጅናቸውን ሽጣ ገንዘቡን የሚቀበላት ደግሞ እሱ ነው ማለት ነው። እና እንደዚህ የማይረባ ስራ ይሰራል። እና እንግዲህ ኤሚንን ማድረግ የፈለገው እንደዛ ነው። ራሱ ካበላሸው በኋላ ህይወቷን ማበላሸት ነው። ታዲያ ኤም ኢንጅሊቱ ብንብላለች እንደ በፊቶቹ ሴቶች እንደ ሁለቱ የኔንም ህይወት ሁለት ብቻ አደለም ባይዘወ ኤርሚ ብዙ ሴት ነው ያበላሸው። የብዙ ሴቶችን ህይወት አበላሽቷን። ለዛም ነው ኑሐሚን አሁን ከኔ ሂድልኝ አንተ፣ ሲጀመር ህይወት ማበላሸት ነው ስራ ያለችው። እንደውም እንኳን እኮ ብዙ አታውቅም እሷ። ራሱ የምታውቀው የአምራንን እና የራሷን ህይወት ነው፣ ሌላ አታውቅም። ግን እኛ ተመልካቾች እንደምናየው ደግሞ አምራን ኑሐሚን ደግሞ የቅመም ቅመም ነበር የምትላት ልጅቷን ተዋነ ኑሐሚን ራሱ የቅመም እናት ብዙ ብዙ ሴቶችን ነው ማለት ነው እሱ እንደዚህ እያደረገ ያለው እና እንግዲህ ኤርሚ አሁን ላይ ኤሚንንም እንደዚሁ ማድረግ ፈልጓል ማለት ነው። ኤሚንንም እንደዚሁ አበላሽቶ ያልሆነ ነገር ውስጥ ያልሆነ ህይወት ውስጥ መጨመር ስለፈለገ ነው አሁን ላይ እሷን እያጃጀላት ያለው እና እንደ ሌሎች ሴቶች እንዳታደርገኝ ስትለው ጊዜም እንደ እኔ እኮ ከልቤን ያፈቅርኩሽ። ጭራሽ ስለ ታይታኒክ ያወራሉ። ጭራሽ ስለ ፊልም እያወሩ እና በፊልሙ ስም ሁላ የጠራት እሷም ጃክ እያለችው ነበረ። በጣም ከባድ ነው ማለት ነው። አሁን ላይ ኤሚን ግን ምን ብለዋለች? ኤርሚ እየታወቀ ነው አይደለ? እኔ እኮ በጣም እያፈቀርኩ ነው ምናምን ብላለች ማለት ነው። እንግዲህ እያፈቀረች ነው፣ ፍቅር እየያዛት ነው። ይሄ ፍቅር ግን ወዴት ነው የሚወስደው ስንል በጣም ከባድ ነው። በጣም በጣም ማለት ነው። ምክንያቱም የማይሆን ሰው ላይ ነው ኤሚን የወደቀችው። እኔ ምለው ኤሚን አሁን በፊት ከጓደኞቿ ጋር ሁለት ቀን ሶስት ቀን ምናምን አድራ ትመጣ ነበረ እዛ ጋር ያው ማለት ያው ቋሚ ጓደኛ እንዳልነበራት ነው የሚያሳየው። ፍቅር ቢኖራት ኑሮ እንደዚያ እየወጣች ዴት እያደረገች ምን እያለች፣ ስለሌላት ነው አሁን ኤርሚ ጋ የወደቀችው ማለት ነው። አየ ፍቅር ውሩ እማይሆን ቦታ ነው የወደቀችው። ለማንኛውም ና እና እንግዲህ ወይዘሮ ዝናሽም ኤሚን ኤርሚጋ ፍቅር እንደያዛት ትሰማለች ማለት ነው። አሁን ላይ ኤሚን ደግሞ ምን እያለች ነው? እንዴት ነው አባዬ ይህንን ያክል ቤት የሚገዛላቸው? ሲጀመር እኮ የአባዬ ገንዘብ ማለት እኮ ነገ የኛ ውርስ ነው። እንዴት ነው እኛን ሳይነግረን እንደዚህ አይነት ነገር የሚገዛው? ብላለች። እችማ ጭራሽ ስለ ዳጊ የዚህ ቤት ልጅ እንደሆነ ስትሰማ ምን ልታደረግ ትችላለች ሲባል፣ ከባድ ነው። ከእናቷ ጎን ራሱ ላትቆም ትችላለች። ሌላው እንግዲህ ወይዘሮ ገነት ከልቤ ተለውጫለሁ እያለች ነው የልቧ ነው ነው አይደለም የሚለው ፈታሪ ወቅ እንግዲህ አቶ ተሰማን አይታ ነው ያን ቃል የተናገረችው፣ ወይስ እንደው ከልቧ ተለውጣ ነው ስንል እንግዲህ እሷ እንዳለችው ከሆነ እኔ ከልቤ ተለውጫለሁ ወደኔ ያንችም ትለውጫለች ብዬ ተስፋ አደርጋለሁኝ ብላለች። ይህንንም ቃል እንግዲህ አቶ ተሰማ ሰምቷልኝ አምኗታልም። እሷን አምኗታል እና ስታወሩ የነበረውን ሁሉ ሰምቻችኋለሁ እና አገነትን ደግሞ ከልብ ስለተለወጥሽ በጣም ደስ ብሎኛል ብሏታል። አሁን ላይ እሷ እንግዲህ እሱ ጋር የመሆን እሱ ጋር አብራ የማደር ፍላጎት ስላላት ለዛ ፈልጋን ነው ወይስ እውነትም ደግሞ ተለውጣ ነው የሚለው አጠያቂ ጉዳይ ነው ማለት ነው። እንግዲህ ቀጣይ ምን ሊሆን ይችላል? እስኪ እናንተ ምን ሊሆን ይችላል ብላችሁ ታስባላችሁ? በተለይ የኑሐሚን እና የናሆም ጉዳይ በዚያ ወይ ኑሐሚንና ናሆም አንድ ላይ መሆናቸው የማይቀር ነው ግን አሁን አብረው ስራ ሊሰሩ ነው። ከዛ አምራን ደግሞ አብረው እንዲሰሩ አትፈልግም። አብረው መስራታቸው ግን አይቀሬ ነው። ግን አሁን ላይ ወደፊት ኑሐሚንና ናሁም አንድ ላይ እንደሚሆኑ ግልጽ ነው። ግን እንዴት ሆኖ ነው ሊሆኑ የሚችሉት? አምራን አለች። እስኪ እናንተ እንዴት ሆኖ ሊስተካከል ይችላል ብላችሁ ታስባላችሁ? ውዶች ሀሳብ አስተያየታችሁን ጻፉልኝ ማለት ነው። እኔ ግን አንድ ላይ እንደሚሆኑ ሪሊ እና አብራችሁ ስለቆያችሁ ከልብ አመሰግናለሁ።